ዴዚ ወደዋለሁ ብላ የመጣችው እኔ ፔጅ ላይ ነው። የዛሬ ፊው ማንት ጎ አባውድ፣ የዛሬ አምስት ስድስት ወር እኔ ፔጅ ላይ መጣ ነበር እና ወድጁ አለው፣ ተመችቶኛል፣ ደስ የሚለኝ ልጅ ነው ስትል፣ አይ ሴድ ኦኬ፣ አስጠራሁት መጣ። ከዛ በኋላ ተጠየቀ። ይሄ ዴዚ ትመቻለች ወይም አሪፍ ልጅ ናት፣ መልካም ልጅ ናት። በጣም ጨዋ ልጅ የዴዚን እና የልጁን ጉዳይ እንግዲህ ከዮኒ ማኛ ከራሱ አንደበት ሙሉን የምታደምጡት ይሆናል። በእርግጠኝነት ከዚህ ቀደም ከሰማችሁት መረጃ ለየት ያለ መረጃዎች ውስጡ ተካተውበታል። ወደ በኋላ ላይ ማስደመጣቸው ይሆናል። ሌላኛው መረጃ እንግዲህ የጃኒና የጆን ዳንኤል በሰሞኑን በከፍተኛ በማህበራዊ ሚዲያ እየተሰራጨ ይገኛል። ሁለቱ እንግዲህ ያልተገባ ድርጊት እያደረጉ ራሳቸውን ቀርጾ ወደ ሶሻል ሚዲያ እያሰራጩ ይገኛሉ ማለት ነው። እንግዲህ እነዚህ የጆን ዳንኤል እና የጃኒ ቪዲዮ የተቀረጹት ጆን ዳንኤል ከእሷ ጋር ክሊፕ ለመስራት በነበራቸው ቆይታ ነው። የሚገርማቸው አንዳንዶቹ ቪዲዮዎች የጆን ዳንኤል የሙዚቃ ክሊፕ ከቀረጻው ጀርባ ነው። እንግዲህ እንደዚህ አይነት ድርጊት ሲያደርጉ እንደነበሩ የሚናገሩት አንዳንድ ሰዎች ማለት ነው። ዚህና የአሞራ ወይም ደግሞ አሌክስ ጉዳይ እኛ ቤት ገብተዋል። እንግዲህ አይተነዋል የሆነውን ነገር። ከመጀመሪያው ነው የምጀምረው። በመጀመሪያ ደረጃ ዴዚ ወደዋለሁ ብላ የመጣችው እኔ ፔጅ ላይ ነው የዛሬ ፊውማንት ገ የዛሬ አምስት ስድስት ወር እኔ ፔጅ ላይ መጣ ነበር እና ወድጁ አለው ተመችቶኛል ደስ የሚለኝ ልጅ ነው ስትል፣ አይ ሴድ ኦኬ፣ አስጠራሁት መጣ። ከዛ በኋላ ተጠየቀ። ይሄ ዴዚ ትመቻ ያለች ወይም አሪፍ ልጅ ናት፣ መልካም ልጅ ናት፣ በጣም ጨዋ ልጅ ናት ብዬ ነገርኩት። አልፈልጋትም፣ በፍጹም አልፈልጋትም ብሎ ቃል በቃል የተናገረው ነው ከዛ በኋላ ኢቨን ብሎክ ያደርኳትን ፈታታለሁ ምናምን ካለ በኋላ ሂድድንት ብሎክ ያደረጋትም ምናምን አልፈታትም ምናምን ምናምን። ከዛ በኋላ ብቻ ተግባቡና ለዚህ በቁ። ለዚህ ሲበቁ ደግሞ ማን እናትየው ስታቂ ይህንን ጉዳይ እናትየው አልደገፈችም። ምክንያቱም ሀያ ዓመት ሙሉ ያሳደገቻት ናት። ብራን ኒው የ2024 መኪና የገዛችላት ናት። አባቷ ጋር ልትሄድ ስትል ስትሄድ አባቷ አላቅሽም ብሎ ነው የመለሳት ይጂ ብሎ ነው የመለሳት። ይሄ ራሷ የተናገረችው ነው። ስለዚህ ምንድን የከተቱት በዘር ደረጃ ከሄደች ራሱ ልጅቷ መስኪን ስለሆነች አውጥታ እናቷ አለችውን ፊት ለፊት ተናገረች። ምን ማለት እኔ ሌላ እያለ ትግራዋይን አታግቢ የሚል ነገር ይዛ መጣለች እናትየው። ይሄ በአማራ ብቻ አይደለም፣ የትግራይ ልጅም አማራ እንዳታግቡ የሚሉ ብዙዎች አሉ። ስለዚህ አጭር አታግቡ፣ መላጣ አታግቡ፣ ወርጫም አታግቡ ምናምን የሚባል ነገር አለ። ስለዚህ አማራ ሲሆን አማራ ትግራት አታግቢ ስላለች ልክ አማራ እንደ ዘረኛ የምታደርጉት እንዴ? እናንተ ህጻን ልጅ የአማራ ህጻን ልጅ ባገኝ አንቄ ደፋለሁ የሚሉ አለሁ አደለ እንዴ? አሁን የሞተው ሰለሞን ተካለኝ ምንድን ነው ያለው? ክብራ ውድም አማራና ውሻ እያለ አደለ ሲዘፍን የነበረው። ብዙ ዘረኛ እናንተ ቤት ነው ያለው። ከማንም በላይ በዘረኝነት ትግራዋዎች ትታወቃላችሁ። ቃል በቃል ነው የምናገረው። ቃል በቃል ይሄ ልጅ ደግሞ ዘረኛ ይሄ ልጅ ደግሞ የህዋት ልጅ ነው። ህዋትን ደጋፊ ነው ስለዚህ እንደ አንድ አማራ እናት ህወሓት የአማራን ልጆች የጨፈጨፈ የበላ ቆርጥሞ የበላ ነው። ስለዚህ እናት አልደገፈችም። ይቺ ልጅ ያደገችው አሜሪካን ሀገር ነው። እንደዚህ አይነት ነገሮችን ዘረኝነትን ሳታስተምራት ነው ያደገችው። ልጇ ዘረኝነትን አታውቅም። መልካም እናት እንደሆነች በዛ ታውቃለች። ልክ እሱ እንደሚያስተዳድራት፣ ልክ እሱ ህይወቷ እንደሚቀይራት፣ ልክ እሱ አንድ ነገር እንደሚያደርግላት አርጋችሁ የእሱን ጨዋነት ልትነግሩን ትፈልጋላችሁ። ልጁን የምናውቀው ልጅ ነው። ሶሻል ሚዲያ ላይ ልጁ ከዚህ በፊት አዱ አዱ የምትባል ኤርትራዊ ከሊቢያ የምትረዳው የነበረች ብዙ ነገር ያደርገችለት ገንዘብ ስሰጠው የነበረ ጎፈንድሚ ተከፍቶ ለክፈትልሽ ብሎ ገንዘቧን ቁርጥም አድርጎ የበላ እንደሆነ እናንተ ታውቃላችሁ።